ፍቅር በአጋጣሚ መሳጭ እና ልብ አንጠልጣይ የፍቅር ታሪክ የመጨረሻ ክፍል። አቅራቢና ጸሐፊ ቤተሰብ ሁለገብ ትዩብ። እንግዲህ በመነጋታው እኔና ፍቅር ተያይዘን ወደ ሕግ አካል ሄድን። የሕግ አካልም ነገሮችን ካጠና በኋላ ለፍርድ እንዲቀርቡ ትዛዝ አዘዘ። በተዛዙ መሰረት ሁሉም ለፍርድ ቀረቡ። ጠበቃችን በጣም ኃይለኛና ሁሉን ነገር በአግባቡ የሚይዝ ስለነበር ሁሉንም ዶክሜንቶች አጠናቆ ስላቀረበ የሳሚ አባትም እንዲሁም አቶ ከበደ ወጣቱም እንዲሁም ሁለቱ ፖሊሶች ለህግ አካል ቀርበው የሚገባውን ቅጣት አገኙ። የሳሚ አባት በሰባት ዓመት ጽኑ እስራትና በአምስት መቶ ሺ ብር ቅጣት ሲቀጡ አቶ ከበደም እንዲሁም በሰባት ዓመትና በ500 ሺህ ብር ተቀጥተው፣ ወጣቱም ወጣትነቱን በማየት በ 6 በስድስት ዓመት ጽኑ እስራትና በ300 ሺህ ብር ቅጣት ተቀጣ። እንዲሁም ሁለቱ ፖሊሶች ህግን በመተላለፍ ወንጀልን በመደበቅ ህብረተሰብ ሲጎዱ የተሰጣቸውን አደራ ባለመወጣት በማለት በ15 ዓመት ጽኑ እስራት ተፈረደባቸው። ፍርዱም ተጠናቆ መረጃው ወደ ፍርድ ቤት ተመልሶ እነሳም የሳሚ አባት አቶ ከበደ፣ ወጣቱም፣ እንዲሁም ሁለቱ ፖሊሶች ወደ ህግ ማረሚያ ቤት እንዲወሰዱ ተደረገ። ውስጣችን ቢያዝንም ሆኖም ግን ህግ ነውና ህግ መስፈኑ ውስጣችን የተወሰነ ደስታ በአግኝቶ ሁላችንም ተያይዘን ወደ ቤት ተመለስን። አባቴም በሰዓቱ ተገኝቶ ስለነበረ በነገሮቹ በጣም ተገረመ። ምክንያቱም ሳሚ ይህንን ነገር ያደርጋል ብሎ ማንም ሰው አልጠረጠረም። እንዴት አንድ ወጣት አባቱ ላይ ይህንን ፍጽ ድርጊት ይፈጽማል? እንዴት አባቱን ለህግ አሳልፎ ይሰጣል? በማለትም እዛ የነበሩትም በጣም ደም ያቃቸው በአክብሮትም በር ላይ ከወጣን በኋላ በአክብሮት ሁሉም አደነቁት። ሳሚም የሁሉንም አድናቆት ተቀብሎ ወደ ቤት ተያይዘን ገባን። በነገራችን ላይ ባባ አንደኛ አመቱን ልናከብር ሽርጉድ እያለን እንገኛለን። አንድ አመቱም ከሳምንት በኋላ ሊከበር ሁሉን ነገር እያስተካከልን ነው። አባቴና እናቴም ልደቱን ለማክበር እንደሚመጡ ነግሬያቸው ሁሉን ነገር እያስተካከልን ነው። የሳሚ እናትም ቤቱን ትተው እኛ ቤት መጥተው መኖር ጀምረዋል። በጣም ደስተኞች ሆነናል። በጣም ምክንያቱም ምን ያህል እስከ ዛሬ ድረስ ብዙ ሰዎች እንደተጎዱ ስናስበው በጣም ከብዱን ነበር። ሆኖም ግን ከዚህ በኋላ የማንም ሕጻናት የማንም ወጣት፣ የማንም አዛውንት፣ እንዲሁም አባት እናቶቻችን ሕይወት አይጠፋም የሚለው ስናስብ ሁላችንም በደስታ አንድ ላይ ደስታችን እናሳልፍን። በእርግጥ የሳሚ አባት እዚህ ቦታ ላይ መሆናቸው ትንሽ ቅር ቢለንም ነገር ግን ህግ ህግ ነውእና ሁሉን ነገር አስተካክለን በደስታ እየኖርን ነው። ከሳምንት በኋላም የባባ አንደኛ ዓመት ሊከበር እናቴም አባቴም ሁሉም ተሰባስበው እያከበርን ደስ በሚል ሁኔታ እያሳለፍን እንገኛለን። ድንገትም በአንድ ሰው አንድ ደብዳቤ ወደ ቤታችን ተላከ። ደብዳቤው ምን እንደሆነ ለመክፈት ቸኩለን ነበር። ማንስ ላከው? እንዴት በዚህ ሰዓት? በማለትም ሳሚ ደብዳቤውን ለመክፈት እጁን ወደ ደብዳቤው ሲያመራ ከአባትህ የሚላየ ደብዳቤውንም ወረወረው። ምን ኔኔ ፍቅር የማን ነው አልኩትኝ። ተይው እባክሽን ደስታችንን ማጨለም የለብንም አለኝ። ምን ኔኔ ፍቅር አልኩትኝ። አባቴ ነው ደብዳቤ ላከው አልኩትኝ አለኝ። እንዴ፣ ታዲያ አንብበዋ። ምንድን ነው እሱ? ምንስ ሊሆን ይችላል በውስጡ? ምናልባት እኮ ተጸጽተው ይቅርታ ሊጠይቁ ሊሆን ይችላል። እባክሽ ሳሚዬ፣ ተረጋጋ እና ደብዳቤውን አንብበው አልኩትኝ። ካልሽሽ፣ የኔ ፍቅር ግን እኮ የሆነ ነገር ቢናገር ደስታችን እንዳያጨልም ብዬ ነው አልኩኝ። የሳሚ እናትም ልጄ፣ እስኪ አንብበው፣ እኔም ጉዱን ልስማው ምን እንደሚል አሉ ተሽማሚዬ አነበዋለሁ፣ አለና ሳሚም ደብዳቤውን ከመክፈት ጀመረ። ደብዳቤውንም ሲከፍት ከመጀመሪያው ርዕስ ይቅርታ ይላል። ይቅርታ፣ ለዘመናት የበደልኩሽ፣ ለዘመናት ያስከፋሁሽ፣ ውዷ፣ ብርቅየዋ፣ የእናቴ ምትክ፣ ሁሉ ነገሬ፣ ሚስቴ፣ አካላቴ፣ በጣም ይቅርታ አድርጊልኝ። ለዘመናት በደልኩሽ ሳላውቅ ስህተት ሰራው በአንዲት አጋጣሚ ወደዚህ ስተት ገባው ይህ ሁሉ ስር ይሰዳል ብዬ አስቤም ገምችም አላቅም ነበረ። ሆኖም ግን ሳላስበው ብዙ ስህተትን ፈጸምኩ። አንዱን እሸፍናለሁ ስል አንዱን ስከፍት፣ አንዱን እዘጋለሁ ስል አንዱን ሳንሳ፣ ይህ ሁሉ ለዘመናት ሲፈራረቅብኝ፣ ለብቻዬ ስጨነቅ፣ ወንጀል በወንጀል ላይ ስሰራ ከረምኩኝ። እባክሽ ይቅርታ አድርጊልኝ! ላሳለፍነው ዘመናት ለፍቅራችን ስቲ ይቅርታሽን እጠይቃለሁ ይላል። ሳሚም ማንበቡን ቀጠለ። ውዱ ልጄ፣ ብርቅዬው፣ እምወድ ያብራኬ ክፋይ ለዘመናት ይህን ስስራ ስሰራ ባለማወቅ ምን ያህል ራስን እንደጎዳ አውቃለሁ ሆኖም ግን አንተን ሳሳድግ ስነግባ በታነጸ ብርቱ፣ ጎበዝ፣ ጠንካራ እያደረግኩ እንዳሳደግኩ እንዳዘነጋ ሆኖም ግን እኔ በመጥፎ ማንነት እንዳለው አለማወቅህ ይህ ደግሞ ጥሩ ነው ለእኔ ብዬ አስቤ ነበረ። ልጄ በጣም ይቅርታ አድርግልኝ። እንደነገርኩህ በስህተት ላይ ስህተት ደርቤ አዱን ለማስተካከል ስል ሌላ ስህተት እየፈጸምኩ ለዘመናት እናንተ ሳታውቁ ራሴን ሶቅ ስከርም ያለው ግን አንድ ነገር ሳልነግርህም አላልፈው የእኔ ጀግና የእኔ ብርቱ፣ እንደዚህ ጠንካራና ብርቱ ልጅ መሆንህን አላወቅኩም ነበረ። አባትን ለሕግ አሳልፍ መስጠት በፍጹም ቅር አልተሰኘውም፣ ምክንያቱም የሚገባኝን ቅጣት እንዳገኝ ነው ያደረግከው። ይላል ሳሚም ማንበቡን ቆም አደረገ እና በጉንጮቹ ላይ እንባ መፍሰስ ጀመረ። ምንኔን ፍቅር፣ አይዞ ተረጋጋ፣ መጨረሻውን አንብበውና ሚሉትን እንስማ አልኩኝ። በመቀጠልም መላው ቤተሰቡን ይቅርታ ጠየቁ። የሳሚ አባትም የተሰጠኝ ፍርድ አግባብ ያለው የሚገባኝ እንደሆነ አውቃለሁኝ። ግን አሁንም፣ ዛሬም፣ ነገም ሁሌም ወዳችኋለሁ። እናም የልጅ ልጄን ሳሙልኝ። የአንድ ዓመት ልደቱ ላይ ባለመገኘቴ ትንሽ ቅር ቢለኝም ሆኖም ግን አባ አያቱ ወንጀሉን አምኖ ወደ ቅጣት ወርዶ ቅጣቱንም ጨርሶ ሲመለስ ወጣቱ ጎረምሳ አድጎና ጎርምሶ እንደሚጠብቀኝ ተስፋ አድርጋለሁ። አደራ ልጄ፣ ብርቱና ጠንካራ፣ በስነ ምግባር የታነጸ ምርቁ፣ ጥሩ ልጅ አድርጋችሁ አሳድጉት፣ ይላል የመጨረሻው መልእክት። ሁላችንም ትንሽ ሐዘን ቢሰማንም ሆኖም ግን የሳሚ አባት ተጸጽተው፣ ይቅርታ መጠየቃቸው በጣም ደስ አለን። እናትየውም እማ ይቅርታ አረግሽለት ለአባቴ አለ ሳሜ። አይ ልጄ ምን አደርጋለው አሉ። ከዛም ልደቱን አክብረን ከጨረስን በኋላ ተያይዘን ወደ ሳሜ አባት ለመሄድ ተነጋገርን። ሁላችንም ተያይዘን ወደ ሳሚ አባት ጋር ሄደን ይቅርታቸውን እንደተቀበልን ሁላችንም በደስታ ገለጽንላቸው። የሳሚ አባትም ይቅርታችንን በደስታ ተቀብለው እንግዲህ ቤተሰቦቼ፣ እናንተም ደስተኛ ህይወት ይኑራችሁ፣ እኔም ጊዜን ጨርሼ በሰላም እንድወጣ ጸሎታችሁ አይለየኝ በማለት ተሰነባበትን። ሁሉም በደስታ ሁሉም በምንፈልገው መንገድ ሄዶ እዚህ ጋር ደረሰ። የሳሜ አባትም ቅጣታቸውን ተቀብለው ወደ ማረፊያ ቤት አመሩ። እኛም ተያይዘን ወደ ቤታችን አመራን። እንግዲህ ህይወት እንደዚህ ነው። እኔም ሁለተኛ ልጄን ለመውለድ ተዘጋጅቻለሁ። እንግዲህ ፍቅር በአጋጣሚ ያገናኘን የፍቅር አጋጣሚ መጨረሻው ይህ ቢሆንም ሆኖም ግን ስኬታችንን በድል ስለተወጣን በጣም ደስ ብሎኛል። ከዚህ ታሪክ ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። አዎ አንዱ ታሪክ ለአንዱ ሰው አስተማሪ ነው ብዬ ይህንን ታሪክ ለእናንተ አቀረብኩኝ። እናንተም ከተማራችሁበት ለሌላ ሰው እንድታካፍሉ ስል በትህትና ጠይቃለሁ። በሌላ ጊዜ እስከምንገናኝ ቸር ሰንብቱ። ሰላም ጤና ስትልን፣ ውድና የተከበራችሁ የቤተሰብ ሁለገብ ቲዩብ ተከታታዮች እንደምን አላችሁ? እኔ እግዚአብሔር ይመስገን። እንግዲህ የፍቅር ባጋጣሚ እስካሁን እንደተከታተላችሁት ይህን ይመስል ነበረ። የፍቅር አጋጣሚ ጅማሬው ደስ ቢልም መጨረሻው በወንጀል መጠናቀቁ ትንሽ ያስከፋል። ሆኖም ግን ወንጀልን በሕግ አካል በማስጠበቅ ወንጀለኛን ለሕግ አካል አሳልፎ በመስጠታቸው በጣም ደስ ይላል። መጨረሻውም በጣም ደስ የሚልና አስደሳች በሆኑ በጣም ደስ ይላል። እንግዲህ ውዶችዬ ይሄንን እስከ ዛሬ ያቀረብኩላችሁ ትማሩበታላችሁ ብዬ ስላሰብኩ ነው። በሌላ ዝግጅት እስከምንገናኝ ቸር ሰንብቱልኝ። እንደተለመደው ላይክ፣ ሰብስክራይብ ማድረጋችሁን ሼር ማድረጋችሁን እንዳዘነጉ ፍቅር ይበልጣል ኢትዮጵያ ሀገራችን ሰላም ያርግልን አሜን